በገፍ አዲስ አበባ የገቡ በርካታ ቴክኖሎጂዎች የተገጠመላቸው የቅንጦት አውቶቡሶች ድብቅ ሚስጥራት በመዲናችን አዲስ አበባ የሚታየው የትራንስፖርት እጥረትና መጨናነቅ ችግር ለበርካታ ዓመታት ራስ ምታት ሆኖ የቆየ ጉዳይ ነው። በዚህም በከተማችን በቂ የሆነ የትራንስፖርት አገልግሎቶች ባለመኖራቸው ምክንያት የከተማችን ነዋሪዎች ለተለያዩ እንግልቶች ሲዳረጉም ቆይተዋል። ታዲያም አሁን መዲናችን አዲስ አበባ እየዘመነች በመምጣቷ በትራንስፖርት አማራጮች ዙሪያ ትኩረት ተሰጥቶት በስፋት በመሰራት ላይ ይገኛል። በሀገራችን በተለይም አዲስ አበባ የሚታየውን የትራንስፖርት ችግር ለማስቀረት በሀገራችን ኢትዮጵያ ከአፍሪካ ለመጀመሪያ ጊዜ የአየር ታክሲ ትራንስፖርት አገልግሎትና የኬብሪካር ትራንስፖርት በመዲናች ሊጀመር መሆኑም ይፋ ተደርጓል። ከዚህ በተጨማሪ በከተማችን በርካታ እጅግ ዘመናዊ ግዙፍ ተርሚናሎችን በመገንባት ላይ ሲሆኑ እንዲሁም ደግሞ የተገነቡም በርካታ ናቸው። እኛ አሁን ላይ በከተማችን እየተገነቡ የሚገኙ ዘመናዊ ፓርኪንጎች እጅግ ዘመናዊ መልኩ ዘመኑን በሚዋጁ ቴክኖሎጂዎች መገንባታቸው ደግሞ የሚፈጠሩትን አደጋዎች ከመከላከልም ባለፈ የትራፊክ ፍሰቱን የሚያቀላጥፍም ነው። ይህ በእንዲህ እንዳለም ከሰሞኑ መቶ በኤሌክትሪክ የሚሰሩ እጅግ ዘመናዊ የብዙሃን ትራንስፖርት አውቶቡሶች ሀገራችን ገብተው ስራ መጀመራቸውም ተነግሯል። በመሆኑም ታዲያ በዛሬው መሰናዷችን ስለ እነዚህ ከሰሞኑ ሀገራችን ስለገቡ ዘመናዊ ቴክኖሎጂዎች የተገጠመላቸው የቅንጦት ተሸጋዮች ድብቅ ሚኒስትሮችን የምናጋራችሁ ይሆናል። በቆይታችንም እኚህ ዘመናዊ የኤሌክትሪክ አውቶቡሶች በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትሮችን እንደሚጓዙ የተገጠመላቸውን የማይታመኑ ቴክኖሎጂዎችን አጠቃቀማቸውን ጨምሮ ስለ አውቶቡሶቹ የማይታመኑ አነጋጋሪ መረጃዎችን ይዘን መጥተናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናችንን ሰብስክራይብ ቪዲዮውም ላይኩ ማድረግ ቤተሰቡን ወዳጅዎን ወደ መረጃው ከሰሞኑ አዲስ አበባ የገቡ መቶ በኤሌክትሪክ የሚሰሩ የብዙሀን ትራንስፖርት አውቶቡሶች ስራ መጀመራቸው ተሰምተዋል። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ የብዙሀን ትራንስፖርት አገልግሎት ሰጪ መቶ አውቶቡሶችን ስራ አስጀምረዋል። አውቶቡሶቹ የቅድመ ክፍያ ካርድን ጨምሮ ዘመናዊ አገልግሎት አሰጣጥን መያዛቸውም ተገልጿል። እኚህ የቅንጦት አውቶቡሶች በመዲናችን በተለያዩ አካባቢዎች ስምሪት ወስደው እንደሚሰሩ ነው የተነገረው። በአገልግሎት ማስጀመሪያ መርሐ ግብሩ ላይ የአዲስ አበባ ከተማ አስተዳደር፣ የትራንስፖርትና ሎጂስቲክስ ሚኒስቴር እና ሌሎችም የከተማዋና የፌዴራል ከፍተኛ የመንግስት ኃላፊዎች ተገኝተዋል። እኚህን አውቶቡሶች በሁለት አይነት መንገድ መጠቀም እንደሚቻልም ነው የተነገረው። ይህም የመጀመሪያው የአውቶቡሱን ዲጂታል ትኬት በመቁረጥ ሲሆን ሁለተኛው አማራጭ ደግሞ አውቶቡሱ ካርድ ያለው ሲሆን በካርዱ ብር በመሙላት ብሩ እስኪያልቅ በማሽኑ ላይ እስካን በማድረግ መጠቀም ይቻላል። አውቶቡሱ ሙሉ ለሙሉ ዲጂታል ዘመናዊ ቴክኖሎጂዎች የተሟላለትም ነው። በዚህም ታዲያ ሁሉንም እንቅስቃሴዎችን ከአንድ ቦታ ሆኖ መመልከት የሚያስልና ተሳፋሪዎችን በምቾት የሚያስተናግድ ነው። ይህ ብቻም ሳይሆን አውቶቡሶቹ የኢንተለጀንት ትራንስፖርት ሲስተምም ያላቸው ናቸው። እኚህ ዘመናዊ አውቶቡሶች ከካሜራዎቻቸውን ባሻገር ጂፒኤስ ሲስተምም የተገጠመላቸው ናቸው። በዚህም ታዲያ መኪናው የት እንደቆመ፣ ምን ያህል ሰው ትኬት እንደቆረጠ፣ ካርዱን እንደተጠቀመ፣ ሳይከፍል የገባውንም ሰው የሚለይ ነው። ይህ ዘመናዊ ተሽከርካሪ ሁሉንም የማህበረሰብ ክፍል በፍትሃዊ መልኩ ለማገልገል ያለመ ሲሆን በተለይ ደግሞ አካል ጉዳተኞችን እንዲያስተናግድ ተደርጎ የተሰራ ነው። በዚህም ለአካል ጉዳተኞች ብቻ ተብሎ የተሰራ መቀመጫም አለው። ባሱ በአጠቃላይ አርባ አንድ መቀመጫዎች ያሉ ሲሆን በተጨማሪም በቁም ከሰባ እስከ ሰማኒያ ሰዎችን የማስተናገድ አቅም እንዳለውም ተነግሮለታል። በተጨማሪም ይህ ዘመናዊ ባስ በመንገዱ ላይ የደረሰበትን አካባቢ በስክሪኑ ላይ የሚገልጽ ሲሆን ይህ መሆኑ ደግሞ በተለይ ቦታ ለማያውቁ ተሳፋሪዎች ትልቅ ፋይዳ አለው። መኪናው በአንድ ቻርጅ ብቻ እስከ 400 ኪሎ ሜትር ድረስ የመጓዝ አቅም እንዳለውም ተነግሮለታል። ይህም ማለት በአንድ ጊዜ ቻርጅ አውቶቡሱ ሶስት ቀን አገልግሎት የሚሰጥ ሲሆን፣ በጣም እንቅስቃሴ ከበዛበት ደግሞ ለሁለት ቀን ከግማሽ የሚያገለግል ነው። አንድ መኪና ቻርጅ ለማድረግ ሶስት ሰዓት እንደሚወስድበትም ተነግሯል። በመሆኑም ታዲያ እኚህ የቅንጦት አውቶቡሶች በከተማችን የሚታየውን የትራንስፖርት እጥረት ችግር የሚቀርፉና ለበርካቶችም ትልቅ ፋይዳ ያላቸው ናቸው። በአዲስ አበባ ከተማ የሚታየውን የትራንስፖርት እጥረትና መጨናነቅን ለመቅረፍ ከዚህም ባሻገር የተርሚናሎች ግንባታ ፕሮጀክትም በከተማችን በስፋት በመከናወን ላይ ይገኛል። እኚህ አዳዲስ አውቶቡሶችም በእነዚህ የከተማችን ግዙፍ ተርሚናሎች አገልግሎታቸውን የሚሰጡ መሆኑም ተነግረዋል። በመዲናችን አዲስ አበባ ግዙፍ አዳዲስ ተርሚናሎች የተገነቡ ሲሆን፣ እንዲሁም ደግሞ በግንባታ ሂደት ላይ የሚገኙ ዘመናዊ ተርሚናሎችም ብዙ ናቸው። ምሳሌም ብንመለከት ዘመኑ የሚጠይቃቸውን አዳዲስ ቴክኖሎጂዎችን አሟልቶ ግንባታው እየተገባደደ የሚገኘው ከሁለት መኪና ማቆሚያ ፓርኪንግ አንዱ ሲሆን ይህ የከተማችን ግዙፍ የመኪና ማቆሚያ ፓርኪንግ የከተማችን እድገት የሚመጥን የመኪና አደጋዎችን፣ የትራፊክ መጫነቅ ችግሮችን ብሎም ደግሞ የመኪና ስርቆትን የሚከላከል በአንድ ነጥብ አምስት ቢሊዮን ብር ወጪ እየተገነባ ያለና ዘመናዊ ፓርኪንግ ነው። ይህ ፓርኪንግ አሁን ላይ ግንባታ ሙሉ ለሙሉ ተጠናቋል ማለት ይቻላል። ሁለት ቤዝመንት እና አምስት ወለሎች ያሉት ፓርኪንጉ በእያንዳንዱ ወለሎች ላይ ያሉትን እንቅስቃሴዎች የሚያሳይ የተለያዩ አዳዲስ ቴክኖሎጂዎችን አሟልቶ የተገነባ ዘመናዊ ፓርኪንግ መሆኑም የተነገረው የደህንነት ካሜራ፣ ካር ሊፍት፣ መኪና ማቆሚያ፣ የእሳት መከላከል ሲስተም፣ የአደጋ ጊዜ መውጫና አረንጓዴ ቦታም አለው። ይህ የከተማችን ግዙፍ የፓርኪንግ ግንባታ ሙሉ ለሙሉ ተገንብቶ ሲጠናቀቅ በሾላ አካባቢ የሚታየውን የመኪና ማቆሚያና የትራፊክ መጨናነቅ ችግርን ይፈታል ተብሎም የሚጠበቅ ነው። አዲስ አበባ ከተማ የተሽከርካሪዎች ፓርኪንግ ግልጽ የሆነ ስርዓት የተከተለ ባለመሆኑ በትራፊክ ፍሰቱ ላይ ጫና መፍጠሩም ይታወቃል። ነገር ግን አሁን ላይ በከተማችን አዲስ አበባ የትራፊክ ፍሰት መጫነቅ ለማስቀረት በተመረጡ ቦታዎች ላይ የፓርኪንግ ግንባታዎች ከኮሪደር ልማቱ ጋር ተጣምሮ እየተከናወነ ይገኛል። አሁን ከዚህ ከየካውለት ፓርኪንግ ግንባታ በተጨማሪ በከተማችን በተለያዩ አካባቢዎች እጅግ ዘመናዊ ፓርኪንጎች እየተገነቡ ሲሆን ከነዚህ መካከልም ሌላኛውና የግንባታው መጠናቀቅ በጉጉት እየተጠበቀ የሚገኘው በመዲናችን አዲስ አበባ ደረጃውን ጠብቆ እየተገነባ የሚገኝ ግዙፍ ፓርኪንግ በመሀል አራት ኪሎ ግንባታው እየተፋጠነ የሚገኘው አራት ኪሎን የመዲናችን አዲስ አበባ ምርጥ መዳረሻ የሚያደርጋት የኮሪደር ልማቱ የጀርባ አጥንት የተባለ ግዙፍ የፓርኪንግ እና የታክሲ ተርሚናሎች ፕሮጀክት ዋነኛው ነው። ተአምረኛ የተባለው ይህ ግዙፍ ፕሮጀክት ከድል ሐውልት ወደ አምስት ኪሎ ሲጓዙ በስተግራ ጫፍ ላይ የሚገኝ ነው። ይህ በግምት 30 ሺህ ካሬ ሜትር ላይ ግንባታው የተፋጠነ የሚገኘው ግዙፍ ሜጋ ፕሮጀክት ሲጠናቀቅ ሶስት ግዙፍ ወለሎች ይኖሩታል ተብሎም ይጠበቃል። ይህም ደግሞ የታክሲና የአውቶቡስ ግዙፍ ዘመናዊ ተርሚናል የተሽከርካሪ ማቆሚያና መጫኛን ጨምሮ የህዝብ የተለያዩ የመዝናኛ ማዕከላት፣ ትልልቅ ካፍቴሪያዎች፣ የህጻናት መጫወቻ እንዲሁም ደግሞ የተለያዩ የመዝናኛ ማዕከላትን አካቷል። ይህን ግዙፍ ሜጋ ፕሮጀክት በፍጥነትና በጥራት እየገነባ ያለው ግዙፉ የቻይና ጃንግሱ ኢንተርናሽናል ኢኮኖሚክና ቴክኒካል ግሩፕ ነው። በመሆኑም ይህ ግዙፍ ሜጋ ፕሮጀክት ግንባታው ከተጀመረ ሶስት ወራትን ያስቆጠረ ሲሆን አሁን ላይም ግንባታው በፍጥነትና በጥራት በመገንባት ላይ ይገኛል። በተጨማሪም ደግሞ ፕሮጀክቱ ሙሉ ለሙሉ ተገንብቶ ሲጠናቀቅ የመዲናችን አዲስ አበባን ገጽታ ይቀይራል ተብሎም ይታመናል። ብሎም ደግሞ ለከተማችን ድምቀት በመሆን ለእግረኞችና ለተሽከርካሪዎች ምቹ ቦታን የሚፈጥር ነው። ሌላኛው ቅርብ ጊዜ ሌላኛው ቅርብ ጊዜ ግንባታው ይጀመራል የተባለው የከተማችን ግዙፍ የፓርኪንግ ፕሮጀክት ግንባታ፣ በመገናኛ አካባቢ ይገነባል የተባለ የብዙሃን ትራንስፖርት ተርሚናል ፕሮጀክት አንዱ ነው። በመሆኑም ታዲያ ይህ ዘመናዊ በመገናኛ አካባቢ ይገነባል የተባለው ዘመናዊ ተርሚናል በሰዓት እስከ 30 ሺህ ተጠቃሚዎችን የማስተናገድ አቅም እንዳለውም ተነግሮለታል። ፕሮጀክቱ ከቀላል ባቡር አገልግሎትና ከፈጣን አውቶቢስ አገልግሎት ጋር የተሳሰረ መሆኑም ተገልጿል። ይህ በይዘቱና በአሰራሩ እጅግ ላይ የተደርገው የሚገነባው ግዙፍ ተርሚናል በውስጡ የተለያዩ ትልልቅ በርካታ ፕሮጀክቶችም ይኖሩታል። በዚህ የብዙሃን ትራንስፖርት ተርሚናል ፕሮጀክት ግንባታ የሚገነባው ባለስምንት ወለል ግዙፍ ህንፃን በውስጡ የተለያዩ ትልልቅ ማዕከላትን ያካተተም ሲሆን እኚህም ህንፃው ሬስቶራንት፣ ባንክ ቤቶች፣ የገበያ ሞሎች፣ የህፃናት መጫወቻና ትልልቅ ሲኒማን ጨምሮ በውስጡ የኮከብ ደረጃ የተሰጠው ግዙፍ ሆቴል እንዳለውም ተነግሯል። መኪኖችን ለመቆጣጠርና አደጋንም ለመከላከል የተለያዩ በርካታ ቴክኖሎጂዎችን ተግባራዊ እንደሚያደርግም ተነግሮለታል። ምንሄ ብቻ በዚህ ስፍራ ከተሽከርካሪ ነጻ የእግረኛ መንገድ የሚሰራል የተባለ ሲሆን በቦታው ላይ የተለያዩ የአረንጓዴ ተክሎችም እንደሚሰሩ ተነግሯል። የግንባታው ስራም በአጠቃላይ ከሶስት እስከ አራት አመታትን ይፈጃል። ከእነዚህ ፓርኪንጎች በተጨማሪም በመዲናችን አዲስ አበባ በቀጣይ ፓርኪንጎችን ለማስገንባት ከታቀዱ አካባቢዎች መካከል መርካቶ፣ ቸርችል እና ራስ መኮንን አካባቢዎች ዋናዎቹ ናቸው። ውድ የቻናላችን ተከታታዮች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበት እና ስለ እነዚህ አዲስ አበባ የገቡ በርካታ ቴክኖሎጂዎች የተገጠመላቸው የቅንጦት አውቶቡሶች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩለን።